በስሙ አብህ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የተወደዳችው የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምኑ አላችው? እንደምን ሳደረሳችው? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነት ተመልክቶ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 የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጽን ዘንድ የእርሱ መልካምና ሕጉ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ፣ ተረዳጅነቷ፣ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጥቅምት 14 ቀን የጻድቁ አባታችን የአቡነ አረጋዊን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው? ስንል ጻድቁ አባታችን አቡነ አረጋዊ ጥቅምት 14 ቀን በ99 ዓመታቸው ሞትን ሳያዩ የተሰወሩበት ዕለት ስለሆነ ነው። ታዲያ ይህንን ክብረ በዓል የምናከብረው የተሰወሩበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ጻድቁ አባታችን አቡነ አረጋዊ ማናቸው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠራ አድርገን እንመለከታለን እንግዲህ የጻድቁ አባታችን የአቡነ አረጋዊ ወላጅ እናትና አባት ማን ናቸው ከሚለው ስንጀምር አባታቸው ንጉሥ ይሳቅ ይባላል። እናታቸው ደግሞ እድና ትባላለች። ታዲያ ጻድቁ አባታችን በቀደመ ስማቸው ዘሚካኤል ይባሉ ነበረ። ጻድቆ አባታችን ከዘጠኙ ቅዱሳን መካከል አንዱ ናቸው። የንጉሥ ልጅ ሆኖ ሳለ የዓለምን ነገር ሰለናቁ ወደ አባጳት ሚዘንድ ዘንድ ሄደው በአራት ዓመታቸው ሥራተ ምልኩስናን ተቀብለዋል። ጻድቆ አባታችን አቡን አረጋዊ የንጉሥ ልጅ እንደመሆናቸው መጠን ንግሥናውን መቀበል ሲችሉ እንዲሁም ደግሞ ሀብት ንብረት ሊኖራቸው ሲገባ ንግሥናው ኃላፊ ጠፊ ነው፣ ምድራዊ ነው ሀብት ንብረቱም ኃላፊ ጠፊ ነው ምድራዊ ነው ብለው ገና በወጣትነት ዕድሜያቸው ገና በልጅነት ዕድሜያቸው በአስራ አራት ዓመታቸው ስራ ተምልኩስናን ተቀብለዋል ማለት ነው። ታዲያ ጻድቁ አባታችን አቡነ አረጋዊ በገዳም ገብተው ወደ አባ ጳኪሚዝ ዘንድ ሄደው መልኩ ሰው በዛ ሲኖሩ ሳለ ዜናቸው ወደ ዓለም ወጣ፣ የእርሳቸው የምልኩስና ሕይወት ተገለጠ። ይህንንም ታዲያ እናታቸው ንግሥት ዕድና ስትሰማ እርሷም በዚህ መሆን ለእኔ ምን ይረባኛል? ምን ይጠቅመኛል? ሀብት ንብረት አላፊ ጠፊ ነው፣ ንግስናም እንደዚሁ አላፊ ጠፊ ነው። ስለዚህ እኔም እጄ መመነን አለብኝ እኔም መመልኮስ አለብኝ ብላ እናታችን ንግስት እድናም የምናኔ ህይወት ስለሳባት ወደ ገዳሙ በመምጣት ርሷም ልክ እንደ ልጇ መንኩሳለች ማለት ነው። ልብ በሉ። ታዲያ ጻድቁ አባታችን አቡነ አረጋዊ ስለ ቅድስት ሀገር ኢትዮጵያ በመጽሐፍ ስላነበቡ እንዲሁም ደግሞ ለመቤታችን ለቅድስት ድንግል ማርያም የአስራት ሀገር ሆና መሰጠቷን ስለተረዱ ይቺን ቅድስት ሀገር ለመጎብኘት ወደ ሀገራችን ወደ ኢትዮጵያ በመምጣት ጎብኝተዋታል። ጎብኝተዋትም ደግሞ ተመልሰው ወደ ሮም ሄደዋል። ልብ በል ወገኖቼ፣ ወደ ሮም ከተመለሱ በኋላ ለስምንት ባለእንጀሮቻቸው ሀገርስ ባሳየኋችሁ ሐዋርያ ሳያስተምራት በሕጉ በስርዓቱ ጸንታ የምትኖር ኢትዮጵያ የምትባል ሀገር አለች፣ ሀገርስ እሷን ባሳየኋችሁ ብለው አዎ፣ ስለ ኢትዮጵያ በዓይናቸው የተመለከቱትን በጆሯቸው የሰሙትን ሁሉ ለወንድሞቻቸው አዎ ሄደው ነገሯቸው። ልብ በል ወገኖቼ፣ እነርሱም ታዲያ እኛም ወደዚች ሀገር መሄድ አለብን ተባባሉ። ይችን ቅድስት ሀገር ልናት ያስፈልጋል ብለው ይህንን ብለው ተነጋግረው ያላቸውን የመገልገያ ዕቃ ሁሉ ይዘው ከታቦቶቻቸውና ከካህናት አባቶቻቸው ጋራ ኑያተ ቅዱሳቱንና መጽሐፍቱን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል ወይም ደግሞ አቡነ አረጋዊ እየመሯቸው በአልአሜዳ አምስተኛ የንግስና አመት አዎ ንጉሥና ጣጳሱ ካሉበት አክሱም ከተማ ደረሱ። ስምንቱ ቅዱሳንም ወደ ሀገራችን ወደ ኢትዮጵያ መጡ። ልብ በል ወገኖቼ። ቆይቶም ታዲያ ዘጠነኛው አቡነ ይሳቅ ወይም ደግሞ አቡነ ገሪማ በሮም ከነገሰ ከሰባት ዓመት በኋላ ንግስናውን ትቶ መንግስትነቱን ትቶ ወደ አክሱም መጣ። ንግስና አላፊ ጠፊ ነው። አላፊ ጠፊ ወዳልሆነው ወደ ዘላለማዊ ንግስና ወደ ምንኩስና መሄድ አለብኝ ብለው ወደዚያ ወደ አክሱም መጡ። እዚያን ጊዜ ታዲያ እንደነሱ ምን አመነኩሱት ቁጥራቸው ዘጠኙ ነው ወገኖቼ ዘጠኙ ቅዱሳን አባቶቻችን ወደ ሀገራችን ወደ ኢትዮጵያ የመጡ እነዚህ ዘጠኝ ቅዱሳን አባቶች ማን ማን ናቸው ለሀገራችን ኢትዮጵያ ስምን አደረጉ የሚለው ልናውቅ ያስፈልጋል እነዚህ ቅዱሳን ከየት ነው የመጡት ስንል ከሮም ከእስያ ከአንጾኪያ ከቆስጥንጥንያ ከቂሳሪያ እንዲሁም ደግሞ ከቂልቅያ ወደ ሀገራችን ወደ ኢትዮጵያ መጥተዋል ወገኖቼ ዘጠኙ ቅዱሳን አባቶቻችን መጥተዋል። እነዚህ ዘጠኙ ቅዱሳን አባቶቻችን ማን ናቸው ስንል አባ አሌፍ፣ አባ አረጋዊ አባ ጴንጠሌዎስ፣ አባ ገሪማ፣ አባ ጽሕማ፣ አባ አፍፄ፣ አባ ሊቃኖስ፣ አባ ይማታ፣ አባ ጉባ ይባላሉ። እነዚህ ዘጠኙ ቅዱሳን ወደ ሀገራችን ኢትዮጵያ መጥተዋል። በኢትዮጵያ የክርስትና እምነት እንዲስፋፋ ከፍተኛ አስተዋጽኦ ያበረከቱ ናቸው። በተለይም ታዲያ ስርዓተ ቤተ ክርስቲያንን አዎ አጽንተዋል፣ የተለያዩ መጽሐፍትን ተርጉመዋል፣ ስብከተ ወንጌልን አስፋፍተዋል፣ በርካታ ገዳማትንም መስረተዋል ደግሞ እንደዚሁ አደራይተዋለ። ወገኖቼ እነዚህ ቅዱሳን አባቶቻችን ከጻድቁ አባታችን ከአቡነ አረጋዊ ጋር ወደ ሀገራችን ወደ ኢትዮጵያ መጥተዋል። አቡነ አረጋዊ ከነዚህ ከዘጠኙ ቅዱሳን መካከል አንዱ ናቸው። ስምንቱን ቅዱሳን አባቶች ይዘው ወደ ሀገራችን ወደ ኢትዮጵያ መጥተዋል። ልብ በሉ ታዲያ ለሁሉም አንድ የተለየ ማረፊያ ቦታ ቤተ ቀጢን የተባለ ተሰጥቷቸው በጸሎት ተጠምደው ይኖሩ ነበረ። በአንዲት የጸሎት ቤት በአንድነት ሆነው በጸሎት ፈጣሪያቸውን እየለመኑ ድንቅ ድንቅ ታምራትን እያደረጉ ቆዩ። መላእክትም ታዲያ ዘወትር ባለመለየት ያጽናኗቸው ነበረ። ጌታችን መድኃኒታችን የሱስ ክርስቶስም ዘወትር ይገለጽላቸው ነበረ። እያንዳንዳቸውም ታዲያ ብዙ ገቢረ ታምራትን ያደርጉ ነበረ። እነርሱ ሲያደርጉት የነበረው ገቢረ ታምራት ምንድን ነው? የሚለውን ስንመለከት፣ ጥቂቶቹን ስንመለከት ተራራ ያፈለሱ አባቶች ነበሩ። ባህሩን ከፍለው ደረቅ መንገድ ያደረጉ አባቶች ነበሩ። ስንዴ ዘርተው በቅጽበት ለዘጠኝ ሰዓት መሥዋዕት ቁርባን ያደረሱ አባቶች ነበሩ። እነዚህ ቅዱሳን አባቶች የኢትዮጵያን ምድር በኪደተ እግራቸው ቀድሰዋት አለው፣ ወገኖቼ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር የተቀድሳለች። ልብ በለው፣ ወገኖቼ። በኋላም ታዲያ ንጉሥ አልአሜዳ ከሞተ በኋላ በነገሰው በታዜና ስድስተኛ የንግሥና ዓመት ላይ ተለያይተን እናስተምር ብለው ወስነው ተስማሙ። የእግዚአብሔርን ቃል በአንድ ቦታ ተገድበን ሳይሆን እየተዘዋወርን ተለያይተን እንስበክ ብለው አዎ፣ በዚህ ተስማምተው ተከፋፍለው ማስተማር ጀመሩ። አባታችን አቡነ አረጋዊም ታዲያ እናታቸውንና ደቀ መዝሙራቸው ማትያስን ይዘው ከሁሉም ርቀው ወደ መረጡት ቦታ ሲሄዱ ሳለ ከዛፍ ጥላ ስር አረፉ። ያቺም የዛፍ ጥላ ስር ታዲያ እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። አባታችንም ቅድስት ቦታ ዳሞን ባዩት ጊዜ ሶስት ጊዜ ሰገዱ። በተራራዋ ስር ለመኖር ወደዱ። ነገር ግን ወደ ተራራዋ መውጫ መንገድ ሊያገኙ አልቻሉም። እጅግ ታላቅ ተራራ ስለነበረች ደብረ ዳሞ እንዴት አድርገው መውጣት እንዳለባቸው አሰቡ፣ ተጨነቁ። ነገር ግን እንዴት አድርገው መውጣት እንዳለባቸው መንገድ አጡ። ተመልሰው ታዲያ ወደ ሌላ ተራራ ሄዱ። ሌላ ተራራ ቢያዩ ቢመለከቱ እንደ ደብረ ዳሞ የሚስባቸው ተራራ ለጸሎታ ይመች ነው ብለው የሚያስቡት ተራራ አጡ። ወገኖቼ ታዲያ እንደ ደብረ ዳሞ የበረከት ቦታ ባላገኙ ጊዜ ወደ ደብረ ዳሞ ተመልሱ። ወደ ደብረ ዳሞ ተመልሰው በዚያ ተራራ ስር ሆኑ። በዚያም ታዲያ የምንጭ ውሃ አገኙ። ውሃውን እየተንከባከበች የሴት መነኮሳትን ታስተዳድር ዘንድ እናቱ ቅድስት እድናን በዚያ ቦታ ላይ አስቀምጣት። ይችንም ቦታ ታዲያ ደብረ በአተ ልሞ ብለው ሰየሟት። ትርጓሜውም ታዲያ የእናቴ ማረፊያ ቤት ማለት ነው። ወገኖቼ ልብ በሉ፣ እናቱን ቅድስት እድናን በዚያ አስቀምጣት። ከዚያም በኋላ ሲሄድ ሳለ ታዲያ ጠፍጣፋ ድንጋይ አገኘና ከዚያ ላይ ትንሽ ምንጣፋ ነጥፈና ተቀመጠ ጻድቁ አባታችን በትሩንም ታዲያ በድንጋዋ ላይ አ ቆመ ከዚያም ተነስቶ በሄደ ጊዜ ደቀ መዝሙሩ ማቲያስ በትሮንና መንጣፉን ከተነጠፈበት ቦታ ሲያነሳው ያቺ ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች በቦታው ላይ ልብ በሉ የቀድሞ መልኳ ነጭ ነበረ አሁን ደግሞ የማይፋቅና የማይለወጥ ቀይ ቀለም ሆኖ ተቀረጸ። ስለ አባታችን ስለ አቡነ አረጋዊ ታላቅነትና ስለ ክብሩ ሲባል ከዚያ የደረሱ ሁሉ ያቺን ቦታ ይሳለሟታል። ዛሬም በዘመናችን ታዲያ ከለታት በአንደኛው ቀን ጻድቁ አባታችን አቡነ አረጋዊ መንገድ ሲሄዱ ውሎ በተራራ አጠገብ ወደ ታች የተንዘረገገ ሐረግ ወይም ደግሞ ገመድ አገኘና በስሯ ሦስት መዓልትና ሦስት ሌሊት ሲጸልይ ቆየ። ሦስት መዓልትና ሦስት ሌሊት ሲጸልይ ከቆየ በኋላ ገና ነው መላክ ሊቀ መላኩ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቅሃል ብሎ ጠየቀው። ጻድቁ አባታችን አቡነ አረጋዊም ታዲያ በዚህ ጊዜ ያስጨነቃቸው ነገር መናገር ጀመሩ። ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን ጠይቅ ዘንድ ወዳለው ነገር ግን እንዴት አድርጌ መውጣት እንዳለብኝ ማወቅ ተስኖኛል። እንዴት አድርጌ ይህን የሚያክል ተራራ ላይ መውጣት እችላለሁ? ይህ ነው እየጨነቀኛለሁ፣ መውጫው መንገድ ጠፍቶብኝ ነው ብለው ለመላኩ ነገሩት፣ ጻድቁ አባታችን። መላኩም ታዲያ ወደ ተራራው የምትወጣበትን እግዚአብሔር እስኪልክል ድረስ ጥቂት ጊዜ ታገሳለው። ቅዱስ አባታችን አቡነ አረጋዊ ለተራራው ፍቅር አደረባቸው እጅጉንም አለቀሱ። በዚህን ጊዜ ቅዱስ ሚካኤል ዳግመኛ ተመልሶ መጥቶ እንዲህ አላቸው። አረጋዊ ሆይ አይዞህ፣ አለ አትፍራ፣ ሥልጣን ተሰጥቶሃልና በሐረጓ በስተ ቀኝ በኩል ባለች ቦታ ተቀመጥ፣ ወደ ተራራው ጫፍ ያወጣህ ዘንድ በገመድ ፈንታ ቁመቱ ስልሳ ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልህ አለው። ልብ በሎ ወገኖቼ ዛሬ ብዙ ሰዎች የጻድቁ አባታችን የአቡነ አረጋዊን ምስል ተመልክተው ሲነቅፉን እንመለከታለን። እናንተ የምታመልኩት አዎ ዘንዶ ነው ብለው የሚናገሩ ሰዎች አሉ። ነገር ግን ይህንን ከመናገራቸው አስቀድሞ የጻድቁ አባታችን የአቡነ አረጋዊ ስዕል ላይ ለምንድን ነው ዘንዶ የተሳለው የሚለው ልናውቅ ያስፈልጋል። ከጀርባቸው ደግሞ ተራራ ትስሏል። ይህ ለምን ተሳለ የሚለው ልናውቅ ያስፈልጋል። የመላእክት ስልም ደግሞ ይሳላል። ይህ ለምንድነው የተሳለው የሚለው ልናውቅ ያስፈልጋል። የትኛውንም ቅዱሳ ስዕላት ቤተ ክርስቲያናችን ስትስልልን ከታሪካቸው ጋር የሚያዝ ነገር ነው፣ በስዕላዊ መንገድ ስታስተምርን ነው ወገኖቼ። ለምንድነው የተሳለው ብለን ጠይቀን እንድንማር እንድንረዳን ወገኖቼ ነገር ግን እንድንነቃቀፍበት አይደለም። ካለማወቅ የተነሳ ብዙ ሰዎች ስተው አዎ እንዲህ ነው ብለው ሲሉን በዚህ ቅድስት ሃይማኖት ውስጥ ያለን ሰዎች ምን ደነግጥ ሰዎች አለን። ይህ ደግሞ እጅጉን ያሳዝናል ወገኖቼ። ምክንያቱም ለምን እንደተሳለ ሁላችንም ልናውቅ ያስፈልጋል። ሁሉንም ቅዱሳት ስዕላት ስትመለከቱ ከቅዱሳት ስዕላቱ ጋር ተያይዞ የሚሳሉ ነገሮች ሁሉ ከታሪካቸው ጋር የሚያያይዛቸው ነገር እንዳለ አውቃችሁ ልትጠይቁ ልትመረምሩ ያስፈልጋል እንጂ ልትረበሹ አይገባም ወገኖቼ የጻድቁ አባታችን የአቡነ አረጋዊን ምስል ስትመለከቱ ዘንዶ ተጠምጥሞባቸው ወደ ላይ ሲያወጣቸው፣ ከጀርባቸው ደግሞ እንደዚሁ ተራራ ይሳላል። ከፊት ለፊት ደግሞ መላክ ይሳላል። መላኩ ቅዱስ ሚካኤል እየጠበቃቸው ዘንዶ በጀርባቸው ላይ ተጠምጥሞ ወደ ደብረ ዳሞ ተራራ ላይ እንዳወጣቸው የሚያስረዳ ስዕላዊ አስተምህሮ ነው ወገኖቼ። ይህንን ነው ማወቅ ያለብን። አንዳንድ ሰዎች ካለማወቅ የተነሳ ነው እናንተ የምታመልኩት ዘንዶ ነው ብለው ከባዕድ አምልኮ ጋር ሊያገናኙት የሚፈልጉ ብዙ ሰዎች አሉ። ነገር ግን እኛ በአዳምልኮ ልኮ የለንም ወገኖቼ እንኳን እኛ አይደለም ዘንዶ ልናመልክ ቀርቶ ጻድቁ አባታችን አቡነ አረጋዊንም ጭምር አናመልክም ወገኖቼ አራት ነጥብ ይህንን ስራ ስምራችሁ ልትይዙ ያስፈልጋል በተዋህዶ ውስጥ ሆነን እንኳን አቡነ አረጋዊን የምናመልክ የሚመስላቸው ሰዎች ሊኖሩ ይችላሉና ነው ይህን ያልኩት አዎ እኛ ቅዱሳን ጻድቃን ሰማዕታትን እግዚአብሔር ባከበራቸው ልክ እናከብራቸዋለን። ከፈጣሪ ያስታርቁን ያማልዱን ዘንድ እግዚአብሔር የምህረት ቃል ኪዳንን በገባላቸው መሰረት በተሰጣቸው የምህረት ቃል ኪዳን ምህረትን ያሰጡን ዘንድ አስታርቁን፣ አማልዶን ብለን እንማጸናቸዋለን። ነገር ግን አናመልካቸውም። የምናመልከው እግዚአብሔርን ብቻ ነው የምናመልከው፣ አጋእዝተ ዓለም ቅድስት ሥላሴ። እንደ ወገኖች፣ ይህንን በደንብ ልታውቁ ያስፈልጋል። እግዚአብሔር አምላካችን ለቅዱሳን እንዲህ አላቸው። በቤቴና በቅጥሬ የዘላለም የማይጠፋ መታሰቢያ እሰጣችኋለሁ አላቸው። የዘላለም የማይጠፋ መታሰቢያ በቤቴና በቅጥሬ አለ ጌታችን። አዎ፣ ዛሬ የትኛውም ቅድስት ቤተ ክርስቲያን አዎ፣ በቅዱሳን አባቶቻችን ስም ሊሰየሙ ይችላሉ። በመላእክት ስምም ሊሰየሙ ይችላሉ። ነገር ግን ለምሳሌ በአቡነ አረጋዊ ስም አንድ ደብር ቢሰየም የሚመለከው ግን እግዚአብሔር ነው። ልብ በሉ። የሚመለከው እግዚአብሔር ነው። የሚታደለው የክርስቶስ ቅዱስ ስጋና ክቡር ደም ነው። የሚጠራው የክርስቶስ ስም ነው ወገኖቼ እንጂ በጻድቁ አባታችን በአቡነ አረጋዊ ስም ያለ ደብር ላይ የጻድቁ አባታችን የአቡነ አረጋዊ ስጋና ደም አይደለም የሚፈተተው። የሚመለከው አቡነ አረጋዊ አይደሉም ወገኖቼ። እግዚአብሔር አምላክ የዘላለም የማይጠፋ ስም እሰጣቸዋለሁ እንዳለ በቤቱና በቅጥሩ የዘላለም የማይጠፋ ስም ሰጥቷቸዋል። በዚህም ምክንያት ታዲያ አብያተ ክርስቲያናት በጻድቃን በሰማዕታት ስም አዎ ይሰየማሉ። እንዲሁም ደግሞ ታቦታትም ጭምር በስማቸው ይሰየማሉ የዘላለም የማይጠፋ ስም ስለሰጣቸው ማለት ነው።

የጻድቃንን የስማዕታትን ዓመታዊ ክብረዋል ስናከብርም ታዲያ ለምንድን ነው የምታከብሩት የሚሉንም ሰዎች አሉ። የምናከብረው እግዚአብሔር ስላከበራቸው እናከብራቸዋልን፣ የመጀመሪያው። ሁለተኛው ዓመታዊ ክብር አላቸውን። የምናከብረው እግዚአብሔር አምላክ ለእነርሱ ያደረገላቸውን ተአምር እንድናስብ ነው። በእነርሱ አማካኝነት ለእኛ የሰጠንን የምህረት ቃል ኪዳን እንድናስብ ነው። ለጻድቃን አባቶቻችን በሰጣቸው የምህረት ቃል ኪዳን ደግሞ አዎ ቅዱሳን አባቶቻችን እኛን ምህረትን ያሰጡን ዘንድ እንድንማጸናቸው ነው። ለዚህ ነው ዓመታዊ ክብረ በዓላትን የምናከብረው ወገኖቼ። ይህን ልናውቅ ያስፈልጋል። ስለዚህ የጻድቁ አባታችን የአቡነ አረጋዊ ስዕል ስትመለከቱ ብዙዎች ይጠይቃሉ። እናንተም ደግሞ መልስ ልትሰጡ ያስፈልጋል እንጂ ልትደነግጡ አይገባም። ልትደነግጡ አይገባም ወገኖቼ። ወደ ቀደመ ነገራችን ስንመለስ ታዲያ ቅድም እንዳልነው በስዕላቸው ላይ እንደምንመለከተው ጻድቁ አባታችን አቡነ አረጋዊ መልአኩ በነገራቸው መሰረት፣ መላኩ ምን አላቸው? ቅዱስ ሚካኤል አረጋዊ ሆይ አትፍራ። አዎ ስልጣን ተሰጥቷልና በሐረጓ በስተቀኝ በኩል ባለችው ተቀመጥ። ወደ ተራራ ጫፍ ያወጣ ዘንድ በገመድ ፈንታ ቁመቱን ስልሳክ እንደሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። ከዚያም ታዲያ በጾም በጸሎት ሁለቱ ሱባኤ የያዙ ጻድቁ አባታችን አቡነ አረጋዊ አስራ አራተኛው ቀን ሲፈጸም የታዘዘው ዘንዶ በሦስት ሰዓት ላይ መጣ ሶስት ሰዓት ሲሆን መጣ። ከዚያም በኋላ በዘንዶ ጅራት ላይ ወጥተው በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሱ። ጻድቁ አባታችን አቡነ አረጋዊን ዘንዶ በጀርባቸው ላይ ተጠምጥሞ ወደ ላይ ወደ ደብረ ዳሞ ላይ ወሰዳቸው። በጀርባቸው ላይ ተጠምጥሞ በዚያ ዳሞ ተራራ ጫፍ ላይ አደረሳቸው። አዎ ገና ነው። መልአክ ሊቀ መላኩ ቅዱስ ሚካኤልም ደግሞ እየጠበቃቸው ነበረ። ታዲያ በተራራው ጫፍ ላይ እንደደረሱ ሶስት ጊዜ ጻድቁ አባታችን አቡነ አረጋዊ ሰገዱ። ወዲያው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያሉ አመሰገኑ። ስለዚህ ቦታው ደብረ ሃሌሉያ ተብሎ ተሰየመ ማለት ነው። ልብ ቅዱሳን ቅዱሳን ጻድቃን አባቶቻችን እኔና እናንተ ዛሬ የምንፈራቸው አራዊት እንኳን ሲታዘዙላቸው የነበሩ ናቸው። ቅዱሳን አባቶቻችን እኔና እናንተ የምንፈራቸው አንበሳና ንብሮች እንኳን ይታዘዟቸው፣ የእግራቸውን ትቢያ አይነሱላቸው የነበሩ ናቸው እና አቡነ ገብረ መንፈስ ቅዱስን ስንመለከት አንበሳና ንብር አጅቧቸው ወደ አገራችን ኢትዮጵያ መጥተዋል። የእግራቸውን ትቢያ እየላሱ መጥተዋል። ብዙ ቅዱሳን ሰማዕታትን ጻድቃንን ስንመለከት አዎ እኔና እናንተ የምንፈራ ቸውን አራዊት እንኳን ማዘዝ የሚችሉ አራዊቱም ለእነርሱ ይታዝዙላቸው የነበሩ ናቸው። ጻድቁ አባታችን አቡነ አረጋዊም ዘንዶ ታዟቸው፣ አዎ ወደዚህ ተራራ ላይ አውጥቷቸዋል ማለት ነው። ታዲያ በመሸ ጊዜ ጻድቁ አባታችን አቡነ አረጋዊ አነስተኛ ዳቦ አንስተው ባርከው መብላት ጀመሩ። ዳቦ ግማሽ ስትሆን እሳቸው ስለጠገቡ የዳቦውን ግማሽ አምሳል ለኋለኛው ትውልድ ምልክት ሆነው ዘንድ እንጨት ጠርበው ወይም ደግሞ ቀርጸው ያችን ዳቦ አስቀምጧት። ይቺ ምልክት እስከ ዛሬ ድረስ በዚያ ቦታ ላይ ያለች ወገኖቼ። ታዲያ ደቀ መዛሙርቱም ከታች ወደ ላይ የሚወጡበትን መሰላል ሰሩ። አባታችን አቡነ አረጋዊ ደግሞ መጠነኛ ቤት በዚያ ተራራ ላይ ሰሩ። አዎ። ይዘውት የመጡትንም ደግሞ የቃል ኪዳን ታቦት በዚያ ቦታ ላይ አስገቡ። እግዚአብሔርንም ስለ ቁርባን ወይም ደግሞ ስለ መሥዋዕቱ ለመኑ። እግዚአብሔርም ልመናቸውን ሰምቶ የሚያስፈልጋቸውን ሁሉ መላእክት ከሰማይ ይዘውላቸው ወረዱ። ለመኖራቸውም ትንሽ በዓትን አገኙ። የዓለምንም መኝታ በጸሎት በስግደት በጾም በመትጋት በዚያ ቦታ ላይ ተቀመጡ። ከዚያም በኋላ ታዲያ ብዙ ተአምራትን አደረጉ። ምን አይነት ተአምራት ስንል በደቤዳኛ ባልጋ ቁራኛ ተይዘው የሚሰቃዩትን በጸሎታቸው ኃይል ፈወሷቸው። ያላመኑትን ደግሞ እያስተማሩ አሳመኗቸው። ጻድቁ አባታችን አቡነ አረጋዊ ለሀገራችን ለኢትዮጵያ ብርሃንን አበሩላት። ወገኖቼ ብርሃንን አበሩላት። ታዲያ የአፄ ካሌብ ልጅ ገብረ መስቀል ቤተ ክርስቲያንን ሰራላቸው። በውስጡም ታዲያ በድንጋሌ ስጋ በድንጋሌ ነፍስ የጸናች በእመቤታችን በቅድስት ድንግል ማርያም ስም የተሰይመች በወርቅና በብር ያጌጠች አዎ የቃል ኪዳን ታቦትን አስገባ። ንጉሱም አፄ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ መወጣጫ መሰላል ላፍርሰውን ብሎ አባታችን አቡነ አረጋዊን ጠየቃቸው። ጻድቁ አባታችን አቡነ አረጋዊ ይህንን ጥያቄ ሲጠይቃቸው አሁን አፍርሰው አሉት። አፍርሰው አትተው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ታላቅ ገመድን አብጅ አሉት። ንጉሡም ታዲያ አባታችን አቡነ አረጋዊ እንዳዘዙት ታላቅ ገመድን አዘጋጅ። ዛሬም ያለው ገመድ ያ ነው። ያም ቦታ ታዲያ ደብረ ዳሞ ተብሎ ተሰየመ። ወገኖቼ ከዚህ በኋላ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ እንዲህ አላቸው። ከድካም ወደ ዕረፍት፣ ከሐዘን አዎ ደስታ ወዳለበት፣ ከሐሳር ወደ ክብር ቦታ በታላቅ ደስታ እወስድ ዘንድ ወደ አንተ መጣኋለው። የሞት ጥላ አያርፍብህም። መልአከ ሞትም ሊያስደንግጠህ አይችልም። እንደ ነቢያት ኤልያስና ሄኖክ ትሰወራለህ ብሎ አዎ ስምህን የጠራውን መታሰቢያህን ያደረገውን ዝክርህን የዘከረውን ይህንን ገድልህን የጻፈውን ያጻፈውን የሰማውን ያሰማውን በስምህ አዎ ቤተ ክርስቲያን ለሚሰራውን በስምህ ለተሰራ ቤተ ክርስቲያን ደግሞ መባ የሚያስገባውን በስምህ የተራበ ያበላ የተጠማ ያጠጣውን እኔ እምርልሃል የሚል ቃል ኪዳን ሰጥቷቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊም ታዲያ ማቲያ ስለተባለው ደቀ መዝሙር ጌታችን ተገልጦ የሰጣቸውን ቃል ኪዳንና ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገሩት። ከዚህም በኋላ ወንድሞቹ ደቀ መዛሙርቶቹ በተሰበሰቡበትም ሁሉንም ካስተማሩ በኋላ ከዛሬ ጀምሮ እነሆ አታዩኝም በስጋ አ ታዩኝም አሏቸው። ደቀ መዛሙርቱም በመሪር ሐዘን እግራቸው ስር ወድቀው አለቀሱ። ጻድቁ አባታችን አቡነ አረጋዊ ማጽናኗቸው። ከዚያም በኋላ ጥቅምት 14 ቀን በዛሬቱ ዕለት ቅዱስ አባታችን አቡነ አረጋዊ በ99 ዓመታቸው ተሰወሩ። ዛሬ የምናከብረው ክብረ በዓል የተሰወሩበትን ዕለት ነው። አዎ ጻድቁ አባታችን አቡነ አረጋዊ እንደነ ቅዱስ ኤልያስ እንደነ ቅዱስ ሄኖክ ተሰውረዋል። ዛሬ የምናከብረው ይህንን ክብረ በዓል ወገኖቼ በእውነት ክብር አምላካችን ልጆቻችን በእውነት የጻድቁ አባታችን የአቡነ አረጋዊ በረከታቸው ረዴታቸው በሁላችን ላይ ደርብን። ይህንን ክብረ በዓል ስናከብር ደግሞ አንዳንድ ሰዎች ይህንን አስተምሮ ከየት ነው የምናገኘው ብሎ የሚጠይቁ ሰዎች አሉ። የት ነው የምናገኘው ካላችሁ ገድል አቡነ አረጋዊ ላይ ታገኛላችሁ። እንዲሁም ደግሞ መጽሐፈ ስንክሳራችን ጥቅምት 14 ላይም ታገኛላችሁ ማለት ነው። ይህን አንብባችሁ መረዳት ትችላላችሁ። ታዲያ ይህንን የተማርነውን ያወቅነውን ደግሞ ላላውቁ ላልሰሙት ወንድሞቻችን ልናስተማ ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሐብትወልድ እናስመ ክርስትና ማህተብ ባንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ ቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተክርስቲያናችን አስተምሮ ለእናስተምር ያስ ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማመርነውም ከዚህ በኋላ የምንማመረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳ ጠብቆ ያሰማርን የመከርን ይገጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ፣ ስልሳ፣ መቶ ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች፣ ነገ ደግሞ መንግሥቱ ወራሾች አድርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን።